በክርስትናና እስልምና እምነት ተከታዮች ዘንድ በጉጉት የሚጠበቁትና በጽናትም የሚከወኑት የዐቢይና የረመዳን አጽዋማት ከሳምንታት በፊት መጀመራቸው ይታወሳል። አጽዋማቱም ታዲያ የእምነቱ ተከታዮች ከወትሮ በተለየ መልኩ ለፈጠራቸው የሚገዙበትና ወደ ፈጠራቸውም የበለጠ የሚቀርቡበት ወቅት መሆኑ የእምነቱ አባቶች ይገልጻሉ። ወደ ገነት የምንገባበት፣ ከእግዚአብሔር ጋር የምንታረቅበት፣ ሰይጣንን የምናሳድድበት፣ የምናሸንበት፣ ድል የምናደርግበት ጾም ስለሆነ ራሱ መድኃኒን ክርስቶስ ጾሞ ባርኮ የሰጠን ስለሆነ በዚህ መልኩ እንጾመዋለን። ስለሆነም ሰይጣንን ድል እናደርግበታለን፣ የእግዚአብሔር መንግስት እንወርስበታለን። የረመዳን ጾምን እናንተ ሙእምኖች ላይ ዋጅብ ግዳጅ ያደረግናባችሁ ይላል። ግን አላማው አላህ ፈሪ እንድትሆኑ ነው ነው ዋናው። ሰው ለፈጠረው ጌታ ተገዝቶ በሱ ትዕዛዝ መሄድ እንድችል ከነፍስያው ፍላጎት ከራሱ ፍላጎት እንዲወጣ ይህን ዋና አላማው አላህ እንደበራ ነው። አላህ እንደበራ ማለት በቃል አይደለም እኮ ተግባር ነው። ወቅቱን በጾምና በጸሎት ከማሳለፍ ባለፈ ከበደልና ክፋት በመራቅ መልካም ተግባራት የሚከናወንበትና ስጋዊ ፍላጎትን በማሸነፍ ለነፍስ የሚታደርበት ነው። ህዝበ ክርስቲያኑ በሚጾምበት ጊዜ አንደኛ ፍቅር መሆን አለበት፣ በፍቅር መሆን አለበት። እርስ በርስ በመፋቀር እርስ በርስ መጓ የተጣላ በመታረቅ የታረዘ በማልበስ የተራበው በማበላት በማጠጣት እንግዲህ አበቀበል በእንድ በልኩ መጾም አለበት። በዚህ ከሆነ ዋጋ የሚያሰጥ ሰይጣንን ድል የሚነሳ የእግዚአብሔር መንግስት የሚያዋርስ ጾም ይሆናል ማለት ነው። በጾም የሚያስፈልገው ለወንድም ማካፈል ነው። ከሌላው ጋር አንድ መሆን ነው። በሃይማኖቱ በማናገናኝ ሰዎች ጋራ እንድንረዳዳ፣ ይህ ነው ሃይማኖት የሚያዘው። አሁንም ያለንበት ኑሮ በተለይ የሀረሩን ነን መላችሁ፣ ወንድማማች ነን እኮ ከሌላው ጋር አንድ ነን፣ አንድ ጎረቤት ነን። ነቢይ መሐመድ በአላህ ያመነ በአኽራ ያመነ ለጎረቤቱ ደግ ይውል ብለው ነው ያስተማሩን። ከዚህ በተጨማሪም እንደ ሀገር ሰላምና ልማት እንዲጠናከር በትኩረት መንቀሳቀስ ያስፈልጋል። እግዚአብሔር አምላክ የሚያዘው የትኛውን ሰው ወገኑ እንዲያከብር ለፈጣሩ እንዲገዛ ለሀገር ሰላምነት ድርሻውን አስተዋጽኦ እንዲያደርጉ ይሄ የፈጣሪ ነው። ምክንያቱም ሰላም ይህ ሁሉ የህብረት ድርሻ ስላለው በተለይ በጾም ወቅት ደግሞ ስለ ሰላም ስናነሳ፣ ስለ ማህበራዊ ጉዳይ አንድነት ስናነሳ፣ የትኛውን ጉዳይ እግዚአብሔር አምላክ በረድኤት እንዲጎበኘ ስናነሳ ይህ ጾም ጋር የሚሄድ ተግባር ነው፣ የሚስማማ ነው ማለት ነው። ሰላም መጠበቅ እስላም ድን በጣም ነው ያዘዘን። ስንገናኝ እኮ ስላም ላይ በአንተ ይሁን ብዬ ነው ሰውየውን የማከብረው ይሄ ነው ዋናው፣ የሚያስፈልገው ሰላም ከሌለ ምንም ነገር በዱኛ የለም። ወላ መስጊድ የለ፣ ወላ ገበያ የለ፣ ወላ ምን የለ። ማን ነው ይህንን የምጠብቀው? ሁሉም ግለሰብ፣ ሁሉም ምስሉም ካልጠበቀ ምንም ዋጋ የለውም፣ አይቻልም። ስለዚህ ሰላም በጣም የታዘዝንበትና መጠበቅ ግድ የሚል ነገር ነው፣ ከሰው ልጆች ጋር ሁሉ በፍቅር በመተሳሰብ በተለይ ደግሞ ወጣቱ ትውልድ የሰላምንና የፍቅርን ምንነት ጠንቅቆ እንዲያውቅ ከምንጊዜውም በተለየ መልኩ የምናስተምርበት ወቅት ነው። የረመዳንና ዐቢይ ጾማት በተመሳሳይ ወቅት መደረጋቸውም የሕዝቦች መደጋገፍና ሰላም እንዲጠናከር ከማገዙም በተጨማሪ የሃይማኖት መቻቻልና የመተባበር ሴት እንዲጸና በማስቻል ረገድም ሚናው የላቀ መሆኑ ተነስቷል። ለእኔ እንደ አንድ ካቶሊካዊ የእምነት አባት እዚህ ጋ መስጊድ በሃያ ሜትር በማይሞላ ጎረቤቶቻችን ናቸው። ለሊት ሲጸልዩ አላሁ አክበር ሲሉ በጣም ውስጤ ደስተኛ ነው የምሰማኝ። ለምን እኔንም የሚቀሰቅሱኛል እንድጸልይ እያደርጉኛል። እኔስ ለምን እተኛለሁ፣ መጸለይ ያለብኝ የሚለውን አስተሳሰብ ያሳድርብኛል። ህዝብን የምሰበስብ ነው፣ አንድ የሚያደርግ ነው፣ በአንድ መንገድ የሚመራና አንድ መንገድ የሚያሳይ ነው። የሁለቱም ቤተ እምነት ማህበረሰብ ወደ መንፈሳዊነት የሚሄድበት ጊዜ ይሆናል። ሁለቱም ኦርቶዶክሳውያን ወደ ቤተ ክርስቲያን ይሄዳሉ ማለት ነው፣ ሙስሊሞችም ወደ መስጊድ ሲሄዱ ስርዓት ሃይማኖቱ ይፈቅድላቸውን ከተለያየ ከግላዊ ከምድራዊ እሳቤ ከጎጠኝነት መንፈስ የትኛውን ሰው የጸዳ ህይወት እንዲኖረው የበለጠ ወደ ፈጣሪ ሁሉም የሚደርስበት መሆኑ፣ ይህ ደግሞ የሀገር ሰላም እንዲሰፍን ከፍተኛ አስተዋጽኦ ይኖረዋልና የትኛውን ሰው በየቤተ እምነቱ ሲጾም ይህን ታሳቢ ቢያደርግ